ጤና ይስጥልኝ ተመልካቾቼ፣ ወዳጆቼ፣ አክባሪዎቼ እንደምንሰነበታችሁ። በዛሬው ፕሮግራማችን ህይወትን ስለሚቀይር ታላላቅ ውሳኔዎች እናወራለን። አብራችሁን ቆዩ። የዛሬውን ርዕስ ስመርጥ በጣም በተለያዩ ምክንያቶች ነው በተለይ ደግሞ ከራሴ ጋር በተያያዙ ምክንያቶች። ለምን እኔ በጣም ለረጅም ጊዜ ዛሬ አሁን ለሚያኝ ሰው ምናምን በቃ ነገሮችን ውስን ውስን ማደርግ ምናምን እመስላለወኝ፣ ግን በጣም ለረጅም ጊዜ የውሳኔ ሰው አልነበርኩ። በቃ ምንም ነገር ላይ ለመወሰን የሚታገል ወይም ፋይናል ነገር ላይ ፋይናል ዲሲዥን መስጠት አልችልም። በቃ ፐርሰናል ህይወቴም ውስጥ ስራዬም ውስጥ፣ ግን በተለይ በተለይ ፐርሰናል ህይወቴ ውስጥ ውሳኔ አልወስንም ለረጅም ዘመናት እና በጣም ብዙ ዋጋ አስከፍሎኛል። አንዳንዴ ስለምፈራ፣ አንዳንዴ ደግሞ ይሄን ነገር ከወሰንኩ በኋላ በውሳኔው ምክንያት የሚመጡ ነገሮችን ለመከላከል ስል፣ አንዳንዴ ደግሞ በቃ ለራሴ በምነግረው ተደጋጋሚ የሆነ አጥጋቢ ያልሆኑ ምክንያቶች ቀንድ የሆነው እኮ እንዲህ ስለሆነ ነው። ስለዚህ እንደዚህ ማድረግ የለብኝም ብቻ ወይ ማድረግ አለብኝ ወይ ማድረግ የለብኝምም። ዲሲዥን ነው አይደለም? ሁለቱንም መወሰን ከማቃቴ የተነሳ ብዙ ዋጋዎች ከፍየበት አለሁ እና አሁን ግን የውሳኔ ሰው ነኝ። ማለት በቃ በቀላሉ ነው የምወስነው። ኦፍ ኮርስ እንዲያውም ከረጅም ጊዜ ጀምሮ በቀላሉ ነው ነገሮችን መወስነው። ለምን ውስጤን በደንብ ማዳመጥ ቻልኩኝ። ባይዘወይ ኢፍ ዌር ኳይት ኢነፍ ቱ ሊስን ለማዳመጥ ራሳችንን ውስጣችንን ለማዳመጥ ጸጥ ካለን ና ከሰማን መልሶቹ እኛው ጋ ነው ያሉት፣ አእምሯችን ውስጥ ነው ያሉት። ስለዚህ ምንም ነገር ሲገጥመን የም ለማዳመጥ ራሳችን ምንድን ነው የሚሰማኝ፣ ምንድን ነው ማድረግ ያለብኝ እዚህ ሲዌሽን ብለን ጊዜያችንን ከወሰድን ለመውሰን አንቸገርም። እኔ ግን ለብዙ ጊዜ አልወሰንኩም። በዛም የተነሳ ብዙ ነገሮች ህይወቴ ውስጥ ተፈጥረዋል። የሆነ ቦታ ላይ ሳነብ ያልቀየራችሁት ነገር እንደመረጣችሁት ነገር ይቆጠራል። ዩኖ እስ ላይክ ውሳኔ አለመወሰንም በራሱ ውሳኔ ነው። እዛ ነገር ውስጥ ለመቆየት ያንን ነገር ላለማድረግ ወስነናል ማለት ነው። ስለዚህ ማንቅ ያልቀየርነውንም ነገር እንደመረጥ ነው ይቆጠራል ማለት ነው። ስለዚህ ህይወታችን ውስጥ አሁን ብዙ የምትመለከቱኝ ሰዎች የሆነ ትግል ውስጥ ነው አላችሁ። በጣም በእርግጠኛነት እዛ ትግል ውስጥ ኖሬ ስለማቅ እና ያም ምንድን ነው ስራዬን ልቀይረው ወይስ እዛው ልቆይ፣ የቅጥር ስራ ትቼ ይሁን የግል ቢዝነሴ ልክፈት ወይ ግን እንዴት አድርጌ ነገ ባይሆንልኝ ባይሳካልኝ ምን አደርጋለሁ። ሰው እዛም ያላችሁበት ቦታ ትክክለኛ ስራ ትሰሩም፣ ጨክናችሁ ሞታችሁን ወይ የራሳችሁን ስራ ትሰሩ ሁለቱንም ነገር አልወሰናችሁም ግን ስላልቀየራችሁት ያንን መርጣችሁታል ማለት ነው። ያላችሁበትን ቦታ መርጣችሁታል ማለት ነው። አንዳንዴ ደግሞ የማይሆን ሪሌሽንሽፕ ውስጥ የማይሆን ትዳር ውስጥ እነሆንና ከዛ ነገር ልውጣ ስትሉ በቃ ወስኜ መውጣት አለብኝ ይሄ ትክክለኛ አይደለም ስትሉ በቃ ከዚህ ወጥቼ ፋይናንሻሊ ማን ሰፖርት ያደረገኛል? ህይወቴ እንዴት እመራለሁ? ኦልሬዲ ሀያ ዓመት ኖርኩ እኮ እዚህ ነገር ውስጥ ከዚህ በኋላ የቀረው ጊዜ ብዙ አይደለም። የተለያዩ ምክንያቶች በቃ ሰው ይሄ ሰው ቢበድለኝም ኮንዴ ቢያደርገኝም ውስጡ ክፉ ስለሆነ አይደለም፣ እኛ እኮ ደስተኛ አይደለም ነው። የተለያየ በቃ አንዳንድ ሰው ላግባ ይላል። ረጅም ጊዜ ቦይፍሬንድ ወይ ገርልፍሬንድ ያለው ሰው ወደ ትዳር ሊቀይረዋል ወስኖ፣ አይቀይረውም። ዘመናት ያልፋሉ፣ ወደ ትዳር ነገሩ ሳይሄድ እድሜ አብሮ ያልፋል። ብቻ እነዚህ ምሳሌዎች ናቸው እንጂ ህይወታችን ውስጥ የማንወስናቸው በጣም ብዙ ሺ ነገሮች አሉ በየቀኑ ማለት ነው። እና አለመወሰናችን ሁሌ በየቀኑ ዋጋ ያስከፍለናል። ዋጋ መክፈሉን ስንለምደው ስንለምደው ይለመድ የለም። ስቃይም እኮ ይለመዳል ህመምም ፔንም ሁሉም ነገር ከመቆየት ከመለማመድ ብዛት ይለመዳል። በዛ የተነሳ ብዙዎቻችን አሁን ቁጭ ብለን አሁን አምሹር፣ የት ነው ያላችሁት? ቤታችሁም ውስጥ በሉት፣ ታክሲ ውስጥም በሉት፣ ስራ ቦታም ውስጥ በሉት፣ እያወዛገባችሁ የተዝናናንም ነው ብላችሁ አምናችሁ ያላችሁበት ቦታ እያወዛገባችሁ ያለ ነገር አለ ጋይስ። ግን ዋት ኢዝ ዮር ዲሲዥን? የእያንዳንዳችን ህይወት ዋን ዲሲዥን አወይ ነው። ባይ ዘ ወይ ዊ ኦል አር ዋን ዲሲዥን አወይ ፍሮም ቼንጂንግ አውር ላይቭስ። በቃ አንድ ዲሲዥን በመቀየራችን ምክንያት ህይወታችን የሚቀየርበት አጋጣሚ አለ። ለምን አንዱ ለምሳሌ ጠዋት መነሳት ከሆነ አይ ብሎ የሚተኛ ሰው እና ጠዋት ተነስቶ የሚታገል ሰው የተለያየ ነው። ጠዋት ተነስቶ የሚታገለው ሰው የሆነ ውጤት የማግኘት ቻንስ አለ። ቤቱ የተኛ ሰው ግን ምንም ቻንስ የለውም። ዜሮ ቻንስ በቃ ሰዎች አያገኝም፣ ስራ አይሰራም፣ ገንዘብ ለመስራት አልወጣም፣ ቤት ውስጥ ተኝቷል። ሶ ዊ ኦል አር ዋን ዲሲዥን አዌይ ፍሮም ኮምፕሊትሊ ዲፍረንት ላይፍ በ የተለየ ህይወት የህልማችንን ለመኖር ያሰብነውን ለማድረግ ዋን ዲሲዥን አዌይ። ከአንድ ዲሲዥን የሚያስፈልገን አንድ የመጀመሪያ ትንሽ ዲሲዥን ያ ትንሽ ዲሲዥን ያ ትንሽ ውሳኔ ሌሎች ተከታታይ ውሳኔዎችን ይዘው ስለሚመጣ ማለት ነው። እና ለዛ የረዳኝ ነገር ምንድን ነው? እናንተስ ምን ብታረጉ ይረዳችኋል ወደሚለው ስንመጣ ለእኔ ማዳመጥ ቢካዝ እንዳልኳችሁ ለብዙ ጊዜ አልወስንም ተመሳሳይ ሪዛልት ነው በቃ። ካለመወሰኔ የተነሳ የማገኘው ውጤት ህይወቴ ውስጥ አንድ አይነት ውጤት ነው የነበረ። እንዳልወስን ደግሞ ያው ፊር አለ ፍርሃት አለ ለራሴ የሚሰጣቸው ምክንያቶች አሉ ምናምን። እና የወሰንኩ ቀን ከመወሰኔ በፊት አንድ ስፔሲፊክ ቀን አይደለም፣ ብዙ የተለያዩ ኢቨንቶች ናቸው ያሉት። ራሴም በደንብ በአግባቡ ማዳመጥ ጀመርኩ። ኢዝስ ዘ ላይፍ አይ ዋንት። አንደኛው ነገር በቃ ሀዋይ ፊል የሚሰሙኝ ስሜቶች ልክ ስላልነበሩ ያ ስሜት ከዛ ወዲያ እንዲሰማኝ አልፈላኩም። ይሄ ስሜት ከአሁን በኋላ እንዲሰማኝ መፍቀድ የለብኝም። አሁን ማስበውን አስተሳሰብ ከአሁን በኋላ ለማሰብ ፈቃደኛ አይደለውም። አሁን የምኖረውን ህይወት ከዚህ በኋላ ለመኖር ፈቃደኛ አይደለውም። ዩኖ በቃ የማያስደስቱኝን ነገሮች በሙሉ ቆጥሬ ሳወጣቸው ብዙ ናቸው፣ ግን ሁሉንም ሰብስቤ ሳያቸው ግን የኔ የአንድ ውሳኔ አለመወሰን ውጤት ናቸው። እና ባይ ዘ ወይ ማለት ነው ስራ ቦታችሁ እንኳን ደህና ሆኖ ቤታችሁ ግን ጥሩ ህይወት ከሌላችሁ እና የቤታችሁን ነገር ሶርታውት ማድረግ ማስተካከል እና መወሰን ካቃታችሁ፣ ጥሩ ነገሩም አብሮ ይበላሻል። ጥሩም ቢሆን በጥሩነቱ መደሰት አትችሉም። ሁሉ ነገር ተያያዥነት አለው። ፐርሰናል ላይፋችን፣ ቢዝነስ ላይፋችን፣ ፍሬንድሺፓችን፣ ሪሌሽንሺፓችን፣ ትዳራችን ኤቭሪቲንግ ኢዝ ኢንተርኮኔክትድ ሰዎችም ሁላችንም ኢንተርኮኔክትድ እንደሆነ ሁሉ ማለት ነው። እና ጋይስ ውሳኔ እንዳለ መወሰን ዋጋ የሚያስከፍል ነገር የለም። አንዳንድ ጊዜ ውስጣችሁ ያመነበትን ነገር ወስናችሁ ውጤቱ አሪፍ ባይሆን ይሻላል። ለምን ህይወት ውስጥ እንደምንለው ቀላል አይደለም። አንዳንድ ውሳኔዎች ልብ ይሰብራሉ። አጋጥሟችሁ አያውቅም በቃ መወሰን የማትፈልጉትን ግን መወሰን ያለባችሁ? ላይክ ራሳችሁን መምረጥ ኖሮባችሁ ከራሳችሁ ጋር ሰላም ፈጥራችሁ ይህንን ውሳኔ መወሰን አለብኝ በቃ ብላችሁ፣ ትክክለኛ ውሳኔ እኮ ነው፣ ዲሲዥን እኮ ራይት ነው። ግን በቃ ልክ ከወሰናችሁ በኋላ ነገሩ ከሆነ በኋላ ልባችሁ ስብር፣ በቃ እዝን ብላችሁ አታቁም። እንደዛ አይነት ስሜቶች አሉ ከውሳኔ ጋር ተያይዘው የሚመጡ። ግን እነዛ የልብ ስብራቶች ጊዜያዊ ስሜቶች ናቸው፣ የሚያልፉ ነገሮች ናቸው። ለምን እናንተ በወሰናችሁት ውሳኔ አዘናችሁ ማለት ውሳኔያችሁ ትክክል አይደለም ማለት አይደለም። ውሳኔያችሁ ትክክል ነው፣ ግን በቃ ልባችሁ አዝኗል ያንን በመወሰናችሁ። ለምሳሌ የምትወዱትን ሰው ጥሎ መሄድ ሊሆን ይችላል። በጣም የምትወዱት ሰው ነው ኦፍኮርስ፣ ግን የምትኖሩት ሕይወት ከዛ ሰው ጋር መልካም አይደለም። ከዛ ሰው ጋር ያላችሁ ሕይወት የሚያታግል በቃ ወደ የትም የማያደርስ ነው። ስለዚህ ያንን ሰው ትቶ መሄድ መወሰን ያስፈልጋል አይደል? እሱን ስትወስኑ ልብ ያዝናል ውስጥ ይሰበራል ምንም ጥያቄ የለውም ስለዚህ ልክ አንድ ውሳኔ ስንወስን ልባችን አዘነ ወይ ውስጣችን ተጎዳ ማለት የወሰንነው ውሳኔ ትክክል ከመሆን አይስተውም በቃ ውሳኔያችን ልክ ነው ግን አዎ ውስጣችን አዝኗል በወሰንነው ውሳኔ ሀዘኑ ለዘላለም ነው ወይ አይደለም ጊዜያዊ ነው ሳንወስን የምንኖረው ህይወት ለዘላለም ነው ወይ ያው ለዘላለም ሰፈሪንግ ነው ስለዚህ ውሳኔ ነፃ ያወጣል በውሳኔያችሁ ደግሞ አትጸጸቱ አትሊስት አንድ ሰው ወስኖ የሚመጣውን መቀበል ይሻላል፣ ዝም ብሎ እንዲ እንዲህ ያለ ፊፍቲ ፊፍቲ የሆነ ደስ የማይል ህይወት፣ እድገት የሌለው ህይወት ከመቀጠል። ይሄ ነገር ስራም ላይ፣ ሪሌሽንሽፕ ላይ፣ ትዳር ላይ፣ ቢዝነስ ዲሲዥን ላይ፣ ሁሉም ላይ አፕላይ መደረግ ያለበት ነው ብያምናለሁ። እኔ ፐርሰናሊ ህይወት ውስጥ ስለጠቀመኝ። አሁን እኔ ኢቭን በጓደኝነት፣ ድሮ ማለት ነው፣ ጓደኞቼ ብዬ ያዝኳቸው ሰዎች በቃ ማይሆን ነገር እያደረጉ ምንም በቃ ከነሱ አይደለም ዛሬም ቢያስከፉኝ ወይም ካራክተራቸው ጥሩ ባይሆን ወይ ኔጌቲቭ ኤነርጂ ቢኖራቸው ሁሌ ጓደኝነት አድርጌ ይቀጥል ነበር። አሁን ግን እንደዚ አይነት ሰዎች ፈርስት ኦፍ ኦል አመለካከቱ ከራሴ ጋር ያለው ሰላም ስላለ፣ እንደዚ አይነት ሰዎች ወደ አካባቢ አይመጡ። ድንገት ከመጡም በቃ ራሳቸው ፌል ኦፍ ያደርጋሉ። ራሳቸው ካልሄዱም እኔ አኔ ከእንደዛ አይነት ሰው ጋር አሶሽየት ማድረግ አልፈልግም። ሰው ቀስ በቀስ ያ ኔጌቲቭ ኤነርጂ እየሄደ ይመጣል። ማለት ነው። ሪሌሽንሽፕም ላይ እንደዛው ነው። ወይ ወደዋለሁ ይህን ሰው ጥያሌ ሄደን ብዬ የሙጥኝ ብዬ የተቀመጥኩባቸው ጊዜያቶች ነበሩ። መሄድ እንዳለብኝ አይምሮ እየነገረኝ ልቤ እየነገረኝ ወይኔ ግን እንዴት ይሆናል እንደዚህ እንደዛ ያልኩ ሰበብ እየሰጠው ግን ያንን ነገር ጥዬው በጥሸው ነገሩን ስወጣ ስለቀው ግን ከዛ የተሻለ ህይወት እንዲኖረኝ ነው የሆንኩት። ስራም ላይ ፊር የነበረብኝ አንዳንድ ነገሮች መወሰን ይህን እንደዚህ ባደርግ እንደዚህ ሆናለሁ፣ እንደዚህ ሆን እያልኩኝ የነበሩትን ግን የፈለገው ይምጣ ብዬ በወሰንኩ ጊዜ የተሻሉ ነገሮች ህይወት ውስጥ ገጥመውኛል። አንዳንዴ ውሳኔም ዋጋ ሊያስከፍል ይችላል፣ ግን ዋጋ መክፈል ነው በቃ አንድ አይነት ተመሳሳይ ህይወት ከመኖር የተለየ ውሳኔ ወስኖ ዋጋ የሚያስከፍለን ከሆነ ዋጋ መክፈል ግን፣ ሌላ ሎንግ ተርም መልሶ ይከፍለናል። ቢሊቭ ሚ ፍሮም ፐርሶናል ኤክስፒሪየንስ ነው ይሄንን እምላችሁ እና ዛሬም ላይ ይሄንን ቪዲዮ እየተመለከታችሁ ለመወሰን ሀሳብ ውስጥ ጭንቀት ውስጥ የሆናችሁ ወይም ደግሞ ኦሬዲ ጊቭ አፕ አድርጋችሁ ስለመወሰን እያሰባችሁ ያልሆናችሁ ብዙ ሰዎች አላችሁ። ለምን ሁላችንም በዚህ ፓዝ ማለፋችን ግድ ስለሆነ፣ ግን ዛሬ አስቡት፣ ጻፉት። ይሄንን በመወሰኔ ምን አጣለሁ? ይሄንን በመወሰኔ ምን አገኛለሁ? የትኛው ይበልጣል? ሚዛን ላይ አስቀምጡት። ለምን ህይወት እኮ አትደገምም። አንዴ ናት፣ በቃ አንዴ ነው የምንኖረው? እዚህ ምድር ላይ መተናል። የተሻለ ኤክስፔሪየንስ የተሻለ ህይወት ለመኖር በቃ መጣር መሞከር አለብን። ጊቭ አፕ አድርገን ተስፋ ቆርጠን በየቤታችን ከተቀመጠንማ በቃ ህይወት አለቀ እኮ ሳንሞት ኦልሬዲ ሞተናል ማለት ነው። እና እኔ ከጓደኞቼም ጋር ምናምን ከሰዎች ጋር ሁሌም የማወራበት ነገር ነው ውሳኔ። ለምን እኔም ብዙ አመት አታግሎኛል፣ ብዙ አመት ዋጋ አስከፍሎኛል። ሰው በተቻለ መጠን ሰዎች እኔ የከፈልኩትን ያህል ዋጋ እኔ የታገልኩትን ያህል ትግል ሳይታገሉ ተውሎ ወስነው የተሻለ ህይወት እንዲኖራቸው እመኛለሁ ለሁሉም ሰውና ጋይስ ፊር ነው ተብትቦ የያዛችሁ ፍርሃት በጣም ሽባ ያደርጋል። እንዴ ይሄን ወስነሽ እንዴት አረ እንዲህ ካረግሽ እኮ እንደዚህ እንደዚህ እያለ አይምሯችን ውሸታም ነው፣ በተደጋጋሚ የውሸት ሀሳቦች ይነግረናል። ግን ከመወሰን ከራስ ጋር ተነጋግሮ ራስን አዳምጦ ያ ነገር የሚያሰማንን ስሜት ኢቫሉዌት አድርጎ አይ በቃ ዚስ ኢዝ ኖት ፎር ሚ አንድ ነው፣ ይሄ ነገር ለእኔ አይደለም፣ ይሄ ነገርም ለእኔ ነው። ሁለቱም ውሳኔ ነው ካለመወሰን የሆነን ነገር ግን ሳይወስኑ ቁጭ ብሎ ኮምፕሌን የማድረግ የማማረር ህይወት ግን የትም አያደርስም። ቢኮዝ የማማረር ህይወት የሆነ ቦታ ቢያደርሰን ኖሮ ስንቶቻችን አማራሪ ነን፣ የት በደረስን ነበር አይደለም። ስለዚህ ከመማረር ለመውጣት ከሀዘን ለመውጣት ሁሌ ጧጧት ሲነሱ ያልተሟላ ህይወት የለም ፉልፊልድ ያልሆነ ሁሌ የጎደለ ክፍተት ያለው ስሜት እየተሰማን ከመኖር አንዴ ወስነን አንዴ ተሰቃይተን አንዴ አዝነን ወደ ተሻለው መንገድ ማምራት ይሻላል ብዬ አምናለሁ። ይሄ ደግሞ በጣም እወዳችኋለሁ። ሰው መሆን ዘራችን፣ ፍቅር ሃይማኖታችን ይሁን። ሰላም ቆዩ።